ብዙ መስሎኝ ብዙ ነው ብዬ ያሰብኩት ብር ድምጥማጡ እንዴት እንደጠፋ እንዴት እንዳለቀ ራሱ አላቅ ብሬ ድራሹ ጠፍቶ በቃ ሳየው አካውንቴ ዜሮ ሲሆን፣ ተመልሼ ሱማያ የሚያዋጣሽ የመን ነው ብዬ ወደ የመን የሁላችሁ ግሬና ውጪ ብዬ መጣው ማለት ነው። ምክዚ አረብ ቤት ገብቼ አረብ፣ በዚህ አጋጣሚ አደን ያላችሁ ሰዎች አደን የምታቆኝ ወይ ደግሞ የምታዩኝ ልጆች ካላችሁ ደንህና አረብ እስከ ልጄ ሁለት ልጅ አላት ብላችሁ ተመላላሽ የሚሆን ወይ ደግሞ እንደ ከተመላላሽ ራሱ እንደዚሁ የሚያስገቡ እንደዚሁ ቀጥታ ማለት ነው። እንደ እንደዛ አይነት ስራ ካለ እገባለሁ እሰራለሁ። እስከ ልጆቼ ማለት ነው። ቀጥ የነ ስራ መሰረው ምንም ችግር የለውም። እሰራለሁ። ስራ ፈልጉልኝ። እኔ ደግሞ ሳይት ደግሞ አረቤት ከገባሁኝ አያገኘኝም ማለት ነው። አረቤት ገብቼ አርፌ ስራዬን እየሰራሁ ልጆቼ ባሳድግ ከልጆቼ ጋር ሆኜ ወደ ሸቃላነት ብመለስ ይሻለኛል ማለት ነው። ሰይድ ለልጆች የመቻል ብዬ ሰይድ አሰላሙ አሌይኩም እንዴናችሁ? ውድና የተከበራችሁ የቻናል ተከታታዮች ይህ ነገር እውነት ሆኖ ነው። ምስኪን ሱመያ ስታሳዝን፣ ስራ ፈልጉልኝ እያለች ነው። ወደ የመን የኛ ስደተኞች መጨረሻ ምን ይሆን? በቃ ማንም አገር ላይ አልፎ አይቀመጥም። በአገር ከገባን ይሁን የሚያንቀጨቅጨን ነገር አለ ብቻ በተለይ የምስት እና ልጆች እያሉ ሁለተኛ ምስት አግብታ የመጀመሪያ ምስት የምታሰቃዩ ወንዶች በጣም ያሳዝናል። ልክ እንደ ሱመያና እንደ ሰኢድ ኒንጃ በጣም ነው የምታሳዝነኝ። ብቻ እውነት ታሳዝናለች። ስራ ፈልጉልኝ እያለች ነው፣ የያዘችው ብር አልቆ ወደ የመን ተመልሳ። እውነት አሁን አረብ አገር ምንድነው? አረብ ቤት ገብታ ከነልጆች ያለ ስራ ነው ያሳዝናል። ብቻ የእኛ ስደተኞች መጨረሻ ምን ይሆን? ቪዲዮ እስከ መጨረሻ ተከታተሉት። በጣም ነው የምታሳዝነው ሱመያ፣ በጣም ያሳዝናል። እና ላይክ፣ ሼር እያደረጋችሁ አበረታቷል። ገና አሁን አሁን ሳይት ጋር አዩን አስቀይሟት ልጆች የምናደረጋቻቸው ልጆች የምንሆኑ እያልኩኝ በጭንቀት ራሴን ከማጠፋ ስራዬን ሰርቼ እናቴ እድሜ የአረብ ቤት የአረብ ቤቴን አጥቼ ስራዬን ሰርቼ ልጆቼን ይዤ በመቶ የሚሆን በሁለት መቶ የሚሆን እስከ ልጆቼ የሚቀጥረኝ ካገኘው ምንም ችግር የለብኝም። ዋናው ነው እዛው ሁኜ ለልጆቼ የአፋዛና የወተት ከቻለ በቂ ነው ማለት ነው። እና ልጆቼን ይዤ እዛው ከእነሱ ጋር እንትን ብልሻለን። ምግብም ከሆነ ችግር የለውም። የአረብ ምግብ በተመለከተ ሁሉንም ነገር እችላለሁ ኬክ ሁሉንም በቃ ሩዝ ብትሉ ያው ምንም ምን በቃ ምግብም ከሆነ በአጠቃላይ ምግብም ከሆነ ችግር የለውም፣ ጽዳትም ከሆነ ምንም ችግር የለውም ማለት ነው። ምግብም ሁሉንም ምግብ ነው የምችለው፣ ጽዳትም ደግሞ ያው ጽዳት ማንንም ማጽዳት አያቅተው ማለት ነው። ጽዳትም ከሆነ እችላለሁ። ብቻ ስራ ያለውን ስራ ፈልጉልኝና አስገቡኝ። ቱቤንም ያው በተረፈ እሰራለሁኝ ማለት ነው። አረብ ቤት ገብቼ ቢመጣም አያገኛኝም። ያው አሁን ግን ያው አሁን ከኢትዮጵያ ድጋሜ ነው ወደዚህ ሊፈልገኝ ማይመጣም፣ እርግጠኛ ነኝ በቃ ሰልችቶታል፣ ሳስበው ማለት ነው እኔም ደግሞ ሳስበው ሳስበው ቁጭ ብዬ ልጆችን እዛ በቸገሬታ በቃ ልጆቹን ይውሰዳቸው፣ ለምን እኔ ስዛዝ እያልኩኝ፣ አየሩም ይዛባባቸዋል፣ ለምን እነሱም ይዛባባቸዋል፣ ከቀማኝም ይቀማኝ ብዬ ነበረ ማለት ነው። እንደገና ደግሞ ሰው አረጋግጦ እንትን ያለ እንደዚህ እንዳንከራተተችኝ እንዳንከራ ልጆችን ተቀብያት ካላ ደምንባ ካላ ስለቀስኳት እኔ ሳይድ አይደለውም ጠብቁኝ ምናምን ብሎ የዛ ተብሽ ነው። ሱመያ ልጆችሽ መለያየት ማፈልጊ ከሆነ በጭራሽ ከሳይድ ጋር ከዚህ በኋላ ትዳር ይኖረኛል ብለሽ እንዳትመለሽ፣ ልጆቹን ያሳድጋቸው የምትይ ከሆነ ስጪው አሉኝ። እኔ ሳይድ እንኳን ለልጆቹ ሟች እንደሆነ አውቃለሁ፣ ግን አዩላ ወይ ደህና ሴት ብትሆን የእንጀራ እናት የምትሆን አይነት ብትሆን እሷ ካሜራ ደቅና የደረቅን ባይ ምትል ልጅ ነገ ወታ ነው ያደረለውን ብትል ነገ ልጆች አንድ ነገር ቢሆኑ እኔም በዛው አንድ ነገር እሆናለሁ። ስለዚህ የሰው ሽንት ቤት አጽድቼ ልጆችን በጥርፈ ይዤ ባሳድጋቸው ነው የሚሻለኝ ብዬ ወደ የመን ተመለስኩላችሁ። የመን ደሞ እውነት ለመናገር ከሆነ ልጅ ለማሳደግ ይሆናል ማለት ነው። ያው እድሜ ላረብ ቤት ስራዬን እየሰራሁኝ ያሳድጋለሁ ማለት ነው። ሳይድ እዛም ሳይድ እዚህ እየመጣ ነበረ። አሁን እንኳን አይመጣም፣ እርግጠኛ ነኝ መቶ መቶ እኛ ነው የማወራው ምክንያቱም ስለሰለቸው ያው ልተዋት ብሎ ማሰቡ አይቀርም። እንደገና ደግሞ እንግዲህ የገዛሁትንም ቤት አይታችኋል አይደለ? እሱ ነው ቤቱንም አይታችሁታል አይደለ? እና ቤቱንም ደግሞ ቀስ በቀስ ከፍላለው ከፍዬ ጨርሳለው ማለት ነው እና እንግዲህ ለወደፊቱ ትንሽ ደግሞ የራሴን የሆነች ነገር ጠርቀም አድርጌ ወደ ቤቴ መመለስ አይቀርምም። ወደ ኢትዮጵያ እመለሳለሁ አሁን ባይሆንም መቼ እንደሆነ ጊዜው ባላቀው ማለት ነው። እና በተረፈ ይሄን ነው ምላችሁ ውዶችዬ እወዳችኋለሁ አከብራችኋለሁ። የመን ውስጥ ያላችሁ የመኑ ናችሁ፣ አደን ከተማ የምትገኙ ሰው ስራ ፈልጉልኝ። በተረፈ እወዳችኋለሁ። አረብ ስለሆነ ያው አሁን በተረፈ የተፈጠረውን ነገር በሙሉ ኢትዮጵያ የታችኋል ማለት ነው። ያው እንግዲህ እየለቀኩላችሁ ነበረ ማለት ነው። በተገራይታችኋል ያው እንግዲህ የተፈጠረውንም አይታችኋል። አዩ ምን እንዳለች ከሳይድ ጋር ምን እንዳሰቡ አይታችኋል ማለት ነው። ያውና እንግዲህ ከዚህ ሁላ ጭቅጭቅ ከዚህ ሁላ ነገር ያው እንግዲህ እመጥቻለሁ። የመን ሁለተኛ ሀገሬ ናት በጣም የምወዳት ሀገር ናትና፣ ያው ወደሷ ተመልሼ እመጥቻለሁ ማለት ነው። እዚህ አደን አደን በነበርኩበት ሰዓት ደግሞ በነበርኩበት ሰዓት ጥሩ ሰዎች፣ ጥሩ ጓደኞች ነበሩኝ ማለት ነው እንግዲህ ከእነሱም ስመጣ ተቀብለውኛል እና ማለት ነው። ያው እንግዲህ እዚህ ስራ እነሱም እዚህ የተዋወቋቸው ጥሩ ሰዎች አሉ። እነሱም ስራ እየፈለጉልኝ ነው። ያው እንግዲህ አረብ ቤት ከስንት አንድ ነው። ልጅ እዛችሁ ለአንድ ልጅ ከሆነ ያው ሁለት ልጅ እንኳን እኔ አላቅም ማለት ነው። ያው ግን አንድ ልጅ ማለት ነው። አንድ ልጅ ቢሆን ችግር የለውም ነበረ፣ ግን ሁለት ስለሆኑ ምናልባት ስራ ላላገኝ ይችላለሁ ማለት ነው። ስለዚህ አዳና አለ ማለት ነው። እንደዚህ ቤት ለቤት የሚዙ አዳኖች አሉ ማለት ነው። ቤት ተሰጥ ብር ተጧቸዋላችሁ በወር ቤት ውስጥ ይዙላቸዋል። እንደዛም አንዱ ለሰው እዚህ መጥቼ የታወቅኳቸው አንድ ሴት ያስታወቀች ልጆች አሉ ማለት ነው። አረብም አሉ አበሾችም አሉ ማለት ነው። እና ያው ልጆችን ላስቀምጣቸው ያሰብኩት አረቦች ጋር ነው። ለምን አበሾች ጋር ከሆነ ምናልባት ሳይድ በቀላሉ የአበሻ አዳና የሚዙበት ብሎ በቀላሉ ሊያገኝ ይችላል አረብ ግን ያው ብዙ ጊዜ የቤት ለቤት አዳና ከስንት አንድ ስለሆነ በዛ ላይ ደግሞ የፈለገው ነገር ቢፈጠር አያገኘኝም። ቢያገኘኝ እንኳን አረቦች እንደዚህ አይነት ቀልድ ያቆም ማለት ነው አይሰጡም፣ እንትን አይሉ ማለት ነው ልጆችን አይሰጡም። ስለዚህ ያሰብኩት አረቦች ጋር አዳና አስቀምጫቸው ልሰራ ነው፣ ተመላላሽ የሚሆን ያው ብሩ በጣም ትንሽ ነው እንጂ ተመላላሽ እንኳን አግኝቼ ነበር፣ ግን ብሩ ደስ ስላላለ በጣም ትንሽ ነው ለምንም አይሆንም። ምን ይሹቃ፣ መፍረሽ ራሱ የተከራየው ከዛ ከብሩ በላይ ነው ማለት ነው ከደሞዜ በላይ ማለት ነው። እና ያው እንግዲህ ስራ ቀስ ብዬ እያፈላለኩኝ ነው። ያው ለስራ ማፈላለጊያ የሚሆን አይጠፋብኝም ማለት ነው ይኖረኛል። እና ያው እንግዲህ ከቸገረ ደግሞ አዩላችሁልኝ ብዬ እደውልላታለሁ። ነገር ከስንት ዓመት በኋላ በተለይ እናቴን በጣም ከረጅም ዓመት በኋላ ነው ከረጅም ዓመት በኋላ ነው ማለት ነው ያየዋት። ያው አልጠገብኳትም እንጂ አልጠገብኳቸውም ቤተሰቦቼን። ከዚህ በላይ ከቤተሰቦቼ ጋር ቁጭ ማለት ከእናቴ ጋር መቀመጥ ከእህቶቼ ጋር ገና በጣም ብዙ ያላየዋቸው ዘመዶች አሉ። እኛ ጋር በጣም ሰፊ ናቸው። የልጅ ልጅ፣ የእህቶች ልጆች ልጆች ራሱ ብዙ ናቸው።